አላም አሌይኩም ወረመቱላ ወበረካቱ ማሻላ ማሻአላ ላ አክበር እያላችሁ እስኪ ሁላችሁም በተክቢራ ኮሜንት ላይ ድምቅ አድርጉት። ማሻላ እንግዲህ መኪና የተሸለመችው ከአማራ ክልል ከሚሴ ከከሚሴ የሄደችው እንዲሁም ከኦሮሚያም ክልል ከወንዶች መኪና ያሸነፈ አለ ማለት ነው። እስኪ እንመልከተው የቁርአን ውድድሩን። እንዲሁም እሸቱ መለሰ ሰሞኑን እንግዲህ ሰብስክራይብን እናንሳ በሚል እንግዲህ እፎይን ለምን አልደገፈም ብለው በእሸቱ ላይ ዘመቻ አውርዶበታል። እሸቱም ምን ብሎ ነው ይሄ ሁሉ ዘመቻ የከፈቱበት? እስኪ አብራችሁን ቆዩ። እንሻላ ቪዲዮ ትደሰትበታላችሁ። በላይክ ጀምሩት። አላሁ አክበር እያላችሁ ተክቢር እያላችሁ እንግዲህ የመኪናውን ቁልፍ ስትቀበል ማሻላህ

እስኪ እሸቱ መለሰን ምን አደረገ? ለምን ፎይን አልደገፈ? ምንከባበር አንዱ የአንዱን ሃይማኖት አይንካ ባለ ነው። እንግዲህ አሁን ዘመቻ ከፍተውበታል? እኛ ሙስሊሞች ደግሞ ከጎኑ ነን። በቃ እሸቱ መለሰን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ለምን እንግዲህ ተሳዳቢን አልደገፈም ብለው ነው ይህ ሁሉ ዘመቻ የከፈቱበት ማለት ነው። እስኪ ከራሳቸው እንግዲህ ተቃውሞ እሸቱን ስለተቃወሙት ከራሳቸው ወገን ተቃውሞ መጥቶባቸዋል ማለት ነው። እሸቱ መለሰ ላይ የተከፈተውን ዘመቻ መቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድነ ዝም ያለው? ጭራሽ እሱ አልበቃ ብሎት እኔና ሙስሊም ጓደኞቼ በፍቅር ነው የኖር ነው ማቀይን ብቻ ነው ብሎ ተናግሯል። ሰብስክራይበሩን እናነሳለን፣ ጠግቧል። ይሄ አሽቀባጭ እሸቱ አሽቀባጭ ነው የሚል ዘመቻ ከፍታችኋል። የኔን በዛ ሰብስክራይበሩን እያነሳች እሺ ምንም አንፈልግም። እኛ እኛ ጎንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚ በዩቲዩብ ደምናችን ዋጋ ከፍለን እየታገለን ያለ ነው አገር ሰላም እንዲሆን ነው። እናንተ በምታነሱት ጉርግር በየገጠሩ ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችሁትን ሐሳብ፣ በደንብ ነው ጠንቅቀን የምናውቀው፣ በደንብ ጠንቅቀን ነው የምናውቀው። ያጠፋ ሰው ካለ ይከሰስ አብቅ እዛ ላይ ነው እኮ የሚያውቀው። ምንድን ነው ሁሉ ጉርግር የምታነሱት?

አሞራ ስጋውን የሚበላ ወንድማችን እንድማችን ያል በቃ በኑሮ ጫና ጋር ኑሮ ለማሸነፍ የሚታገሉ ምስኪን ዳዚ ቢያል በቃ እንዱ ገና ሌላ ጦርነት ለማስነሳት ሌላ ቁጭት ለማስነሳት ይክሰሱ። በርግጥ አንድ አንዶቹ ግርግር ገበያ ለሌባ ይመቻል። ጎጅራ እናነሳለን፣ እናርዳለን፣ እንጎላለን የምትሉ አላቸው። እሱ ትክክል አይደለም። እፎይል ማንም ሰው ማረድም መግደልም አይችልም። በቃ በህጋዊ መንገድ ከሶ ማሳሰር፣ አምስት አመት ተፈረደ፣ አምስት ወር አንድ ወር በህጋዊ መንገድ ነው እንጂ ጉርጉር ለሌላ ነገር ለሌላ ሙድ እንጠቀማለን። ይሄ ትክክል አይደለም። ምክንያቱም እኛ በግልጽ በአደባባይ ምእመናነቻችን ሲታረዱ ቤተክርስቲያን ስትቃጠል አምስት ሰው ሰላማዊ ሰልፍ አልወጣም፣ አምስት ሰው ትንፍሽ አላለም። አባቶቻችን እንኳን አፋችን ዝግት ነው። እንኳን ሌላው ቀርቶ ማለት ነው እና ማዕት ቄስ ነው። ቤተክርስቲያን ውስጥ የታረደ ማዕት ምእመናን ነው የታረደ። እኛ ግን ትክክል አይደለም ብለን ድምጽ ሰጥተናል። ስለዚህ ለመብታቸው የሚታገሉ ሙስሊሞች ትክክል ናቸው። አራት ነጥብ ከዛ ውጭ ግን ይሄ ወደ ሰልፍ ወደ ግርግር ወደ አምባጋር እነስዳለን የሚባለው ነገር ትክክል አይደለም ከዚህ ውጭ እኔም እሸቱም ወይ ሌሎች ዩቲበሮችም ሆነ ሚዲያ ለሚሰር ሰዎች አያገባንም በቃ እፎ አይደለንም እኛ እፎ ሌላ ሰው ነው የፎ ጽድቅ ለራሱ ነው የፎ ኃጢአት ለራሱ ነው የፎ ሰላም ለራሱ ነው የኔ ጉዳይ ለራሴ ነው አያገናኙንም ሀሳቡን አልቀበልም የተናገረው ትክክል አይደለም እንደውም ከነገራችን ከጠይቃችን አይቀር ከእፎይ ጀርባ የሆነ ፖለቲካ ያለ ይመስለኛል። ነው ለ ቀደም ብዬ ተናግሬያለሁ። እኔ ገና ከሁለት ወር በፊት ቪዲዮን ገብታችሁ ማየት ትችላላችሁ። ከእፎይ ጀርባ የሆነ ችግር አለ ብያችኋለሁ። እኔ ደሞ ነፍሴ ስለሚነግረኝ ነው፣ እኛ ፖለቲካ አብጠርጥረን ስለምናቅም ስለዚህ እንዴት እስካሁንስ አልተያዘም? እንዴትስ አልተጠየቀም? ይሄ ሰውዬ ለምንድን ነው ደም መፋሰስ እስኪሆን ድረስ የተጠበቀበት? እፎይ ይከሰስ። አራት ነጥብ እኛ ቤተክርስቲያናችን ካላት ችግር በላይ ሌላ ችግር እንዲጨመርብን አንፈልግም። እንግዲህ እንደሰማችሁት ነው። እሸቱ መለሰ ምንም አላጠፋም። አንድን ያጠፋን የተሳደበን ሰው በህግ እንዲጠየቅ እሱም ይህንን አላለም እኮ። ለምን አንድኛችን አንኛችን አንንካ፣ እንከባበር። አንድ ሀገር ነው ያለን። አንድ ሀገር ነው እየኖር ነው ያለ ነው። አንዳችን አንዳችን አክብረን እንኖር ነው ያለው። የእናንተ ምነካ አላልንም። አይነካብን እንጂ ያልነው። እናንተም ተሰደቡ ተነኳል የእናንተንም የነካም የለም። ምክንያቱም የሃይማኖታችንም የናንተን ሃይማኖት እንድንነካም አይፈቅድልንም። ወላሂ ስብሃን። ስለዚህ ሀገራችን አንድና ተከባብረን ብንኖር መልካም ነው ማለት ነው እና የቁርአን ድልድል ደግሞ ሀቂቃ በጣም ደስ የሚል ነበረ። ማሻአላ ተባረከላ።